የተከበሩ አቶ ተመስገን ጥሩነህ የፌድሪ ምክትል ጠቅላይ ሚኒስትር፣ የተከበሩ አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት የአማራ ብሔራዊ ክልላዊ መንግስት ሰነስተናገር፣ የተከበሩ ጀነራል አበባው ታደሰ የፌድሪ ምክትል ኢታማዦር ሹም፣ ክብርት ወይዘሮ ፍንቱ ተስፋዬ የአማራ ብሔራዊ ክልላዊ መንግስት ምክር ቤት ዋና አፈ ጉባኤ፣ የተከበሩ ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር፣ የተከበሩ ዶክተር አሕመድ መሐመድ በምክትል ርዕሰ መስተዳደር ማዕረግ የከተማ ክላስተር አስተባባሪ፣ የተከበራችሁ ከፍተኛ አመራሮች፣ የተከበራችሁ የዞን ላይ ከተማ አስተዳደር ከፍተኛ አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተከበራችሁ አልሀፎች ና በዚህ ፕሮግራም ላይ የተጋበዛችሁ ባለድርሻ አካላት፣ እንዲሁም ጥሪ የተደረገላችሁ እንግዶች በቅድሚያ የወለዮች መገለጫ በሀገራችን ኢንዱስትሪና የሎጂስቲክስ ማዕከል የምትሆን ወደ ተመረጠችው ኮምቦልቻ ከተማ ኮምቦልቻ ከተማና የኢንዱስትሪና የፋይናንስ ኤክስፖ ማስጀመሪያ ፕሮግራም ላይ እንኳን ደህና መጣችሁ። በወለዩዎች ቋንቋ አህሪቡ ብለን ክብራትና ክብራን ኮምቦልቻን ከተማና አካባቢው ከፍ ሲልም ወሎ አካባቢ አለን የምንለው ትልቁ ጸጋችን አብሮነት ባህሉ የተለያዩ ብሔር ብሔረሰቦችና እምነቶችን በአንድነት ከምንም ነገር በላይ ሰውነት ይቀድማል ብሎ በፍቅር የሚኖር ማህበረሰብ ነው። የአስተሳሰብ በአንድ ወቅት ብቻ የተገነባ ሳይሆን በብዙ መቶ ዓመታት ማህበረሰቡ ውስጥ በሂደት እያደሰ እያላቀ ያመጣ ለየነት በማህበረሰቡ የደት ስንሰነት ውስጥ በብዙ ሂደቶች ያለፈ ውህድ ማንነት አማራዎች፣ አርጎባዎች፣ ኦሮሞዎች፣ አገዎች፣ አፋሮች፣ ትግሬዎች እርስ በርስ በመስተጋበር በመፍጠር በባህል መወራረስ በቋንቋ መወራረስ በጋብቻ በመዋሃል ማንነቱን በተለየ መንገድ የቀረጸ ህዝብ ነው። በዚህ ምክንያት ከየትኛውም ማቅጣጫ ለሚነሳ ጽንፈኛ አስተሳሰብ ቦታ የለውም። ይህ አካባቢ ሀገረ መንግስት ግንባታ የነበረውን ታሪክ ስም ስናይ ዛጉዌ ስርወ መንግስት መቀረጫ የሰለሞናዊ ስርወ መንግስት በይኩኖ አምላክ ጊዜ በተወለደሪ ሀይቅ አካባቢ የተጀመረበት ገናናው የሄዱ ስሮ መንግስት ከወሎ አልፎ ከጎንደር ቤተመንግስት ቤተ መንግስት በመግባት ሀገር ያስተዳደረበት በዘመናዊ ኢትዮጵያ የመንግስት ግንባታ ታሪክ ውስጥ ንጉስ ሚካኤልና ልጅ እያሱን የመሰለ ወደር የማይገኝላቸው ለሀገር ሁለት አያረጉም የተገኙበት ነው። በሃይማኖት በኩል ብንወስድ የእስልምናና የክርስትና ምሁራኖችን በማፍራት የሚታወቅ ሀሪማዎች

በኦሪት ዘመን የነበረ ሙክራ ግብ እንደነበረ ታሪክ ይጠቅሳል። እነዚህ ቦታዎች ሃይማኖት ሙራዶችን በማፍራት ህዝቡን በማስተማር የታላቅ ስነ ምግባር ባለቤት ሲያደርጉ የነበሩ በሀገር ደረጃ የሚታወቁ ናቸው። በጥበብ ዘርፍ ስናይ ብዙ ከያኒያን የፈሩበት አራቱ ሙዚቃ ቀኝቶች መገኛ ባቲ፣ አንቺሆዬ፣ ትዝታ ነው አምባሰል የተገኙበት ቦታ ነው። ክብራና ክብራ የወሎ አካባቢ ብዝሃነት በመቀበል አብሮ በመኖር በሀገረ መንግስት ግንባታ ብዙ አስተዋጽኦ ያለው ቢሆንም አስራ ዘጠኝ ስብሰዎቹ አስራ ዘጠኝ ሰባዎቹ በተከሰተው ድርቅና ረሃብ እና በወቅቱ የነበሩ መንግስታት ባሳዩት ግድየለሽነት መጥፎ ታሪክ አንጸ ይህ ህዝብ ያለውን ተፈጥሯዊ ሀብት ተጠቅሞ ማልማት እንዲችል መምራት ከተቻለ ለውጥ ማምጣት ይቻላል። ይህ ሁኔታ ለመቀየር በገጠር ልማት የሚሰራው እንዳለ ሆኖ ለሰው ሀብታችን ክህሎት እንዲኖሩ በማድረግ ከአነስተኛ እስከ ከፍተኛ ኢንዱስትሪዎች ፋብሪካዎችን በግልም ሆነ በጋራ በመስራት አምራች ህዝብ መሆን ያስፈልጋል። ኮምቦልቻ ከተማና አካባቢ በሀገር ደረጃ የኢንዱስትሪና የሎጂስቲክስ ማዕከል እንዲሆን የተመረጠ አካባቢ ነው መሆኑ ይህንን እድል በስፋትም ሆነ በጥልቀት በመጠቀም የአፍሪካም ሆነ የዓለም ካርታ ሲሰራ በኢንዱስትሪ ማዕከልነት እንሰፍራለን። ምክንያቱም ትልቅ ህዝብ አለን፣ ትልቅ አገር አለ። ይሄ ራእያችን በአፍሪካ ካርታ ሁ በአለም ካርታ ሲሰራ የኢንዱስትሪ ማዕከል ብሎ መጻፍ ትልቁ ራእያችን ነው። ሌላው መስተካከል ያለበት ብዙ ባለ ሀብቶች እዚህ አካባቢ ሰርተው መነሻ ካፒታል ሲያገኙ ወደ አዲስ አበባ በመሄድ ሄድ የተለመደ ባህል ነው። ነገር ግን አንድ ሰው ተወልዶ ያደገበትን አካባቢ ህዝብ ሳያለማ ሰበብ እየፈለገ ብሄድ የምን ያህል አሳማኝ ምክንያት ሊሆን ይችላል? አንድ ማህበረሰብ የሚለወጠው የፖለቲካ ሊቃሉ፣ ምሁራኑ፣ ባለሀብቱ፣ የሃይማኖት አባቶች ማህበረሰቡን በአስተሳሰብና በተግባር ሲመሩትና መንገዱን ማሳየት ሲችሉ እናንተ ከሄዳችሁ መውጫ መንገዱን ለህዝብ ማን ያሳየዋል? ስለሆነም ይህንን ኤክስፖ ስናዘጋጅ ዋና አላማችን የአካባቢውን ጸጋ እንድንገነዘብ፣ ጸጋውን ደግሞ ወደ ሀብት ለመቀየር ሁላችን እርስ በርስ ለመማማር፣ አንዳችን ለሌላው ግብአት የሚሆኑ ምርቶችን በማምረት በጋራ ለማድረግ እድል ለመፍጠር፣ ችግሮች ሲገጥሙ ደግሞ ተስፋ መቁረጥ ሳይሆን በጋራ ታግሎ ማስተካከል የበኩላችን እንድንወጣ ነው። የተከበራችሁ በዚህ ፕሮግራም ታዳሚዎች እና የመላሽ አካላት ኮምቦልቻ ከተማና አካባቢው የልማት ማዕከል እንዲሆን የፌዴራል መንግስት የክልሉ መንግስት ከተማ አስተዳደሩ አስቸጋሪ ሁኔታዎች ቢኖሩ ቶች እና የወደፊት የከተማውን እድገት የሚወስዱ የተለያዩ መሰረተ ልማቶች እያለማ ነው። ለዚህ በጣም አመሰግናለሁ። የመንገድ

የአካባቢ መስተዳደሮችና ሕዝቡ ያለንን አቅም ሁሉ አሟጠን መስራት ከጀመር የክልልና የፌዴራል መንግስት እኛን ማገዝ ወደኋላ የሚል እምነት የለኝም። በመጨረሻ የምንጠይቃቸው ክቡር ምክትል ጠቅላይ ሚኒስትር አሉ፣ ክቡር ፕሬዚዳንታችን አሉ። እዚህ ቀረብን ብለን ነው ቅር ያለንን የምናነሳው። ደረቅ ወደብ ስራ ጀምሯል። የተለያዩ ሂደት ነው። በትልቁ የባቡሩ ጉዳይ ነው ባቡሩ እዚህ አካባቢ ጋር የዚህ አካባቢ ሰው ለባቡሩ የከፈለውን አንድ ምሳሌ ብቻ ለመንገር መረጃ ለመስጠት ያክል ነው አያውቁትም ብለን አይደለም። ኮምቦልቻ ከተማ አምስት ሺህ ቀብር ለዚህ ባቡር አንስቷል። አምስት ሺህ መቃብሮችን አንስቷል ህብረተሰቡ ይሄ ባቡር ውጤታማ ይሆን። ሌላ ቤት መሬት፣ ምናምን አይደለም፣ መቃብር አምስት ሺህ አንስተናልና ብዙ ኢንቨስት የተደረገበት ነው። ጉዳዩ ውስብስብ እንደሆነ እናውቃለን፣ ነገር ግን ይህን ቀጠና በኢንዱስትሪ የለማ እንዲሆን ትልቅ መሠረተ ልማት ስለሆነ ከፍተኛ አመራሮቻችን ትኩረት ትሰጡታላችሁ ብለን እናምናለን። በመጨረሻም በሀገር ደረጃ እንዲሁም በክልላችን ደረጃ በርካታ አጣዳፊ ስራ እያለ የኮምቦልቻ ከተማና የአካባቢውን ህዝብ አክብራችሁ እዚህ ፕሮግራም ላይ የተገኙ ከፍተኛ አመራሮችን ህብረተሰቡ የላቀ ምስጋና አቅርቡልኝ። እንዲሁም ይህን ፕሮግራም የደመቀ የአማረ እንዲሆን የስራ ክፍፍል በማድረግ ሌትም ቀንም የሰራችሁ የደከማችሁ አመራሮች፣ ሰራተኞች፣ ወጣቶች፣ የጸጥታ መዋቅር፣ የሚዲያና የኪነ ጥበብ ሰዎች እንቁ ምስጋና አቀርባለሁ። በተለይም በተለይም ረጅም ኪሎ ሜትር 505 ኪሎ ሜትር አቋርጦ የመጣው የሙሉ አለም ባህል ማዕከልና በርቀት ቅርብ ቢሆኑ የአፋር ማርሽ ባንድ ቡድን ልዩ ምስጋና አቀርባለሁ። አፋር ጋር ያለን ጉርብትና ቁርሳችንን ኮምቦልቻ ከበላን ምሳችንን ሰመራ ሄደን እንብላ ብሎ ህብረተሰቡ በቀላሉ የሚሄድበት ስለሆነ ወዳጅነታችንን አክብረው ስለተገኙ የላቀ ምስጋና ይገባቸዋል። በተጨማሪም በኤክስፖ ያስቀመጥነው ዓላማ እንዲሳካ በገንዘብ በቁሳቁስ የደገፋችሁን ባለሀብቶችን የልማት ድርጅቶችና የመንግስት ተቋማትን ህ አመሰግናለሁ።